ሰላም ውድ የዚህ ቻናል ተከታታዮች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮን ይጀምሩ። ምክንያቱም ጡንቻን ለመገንባት በምታደርጉት ጉዞ ይህ ቻናል እናንተ ሊጠቅማችሁ በሚችሉ ነገሮችና ይህንን ጉዟችሁን አንድ ደረጃ ከፍ ሊያደርጉ በሚችሉ ነጥቦች ዙሪያ ስለምንወያይ አንድም ቪዲዮ እንዳያመልጣችሁ ሰብስክራይብ በማድረግ ጀምሩ። ጡንቻን መገንባት ከባድ ክብደት ማንሳት ማለት ብቻ አይደለም፣ ነገር ግን ወደ ሰውነታችሁ የሚገባውንም ጭምር ያካትታል እና ስለ ጡንቻ ግንባታ ስናወራ አሚኖ አሲዶች ከሁሉም የበለጠ ኃያል ናቸው። ክፍል አንድ አሚኖ አሲዶች ምንድን ናቸው? አሚኖ አሲዶች የፕሮቲን መሰረታዊ የግንባታ መዋቅር ናቸው። ፕሮቲንም ደግሞ ጡንቻን ለማገገምና ለማዳበር ዋናው ድንጋጌ ነው። በጠቅላላ ሀያ አሚኖ አሲዶች አሉ። ነገር ግን ከነዚያ ውስጥ ዘጠኝ አስፈላጊዎች አሉ፣ ማለትም ሰውነታችን በራሱ ሊፈጥራቸው አይችልም ማለት ነው። ከምግብ ወይም ከምርት ማግኘት እንችላለን። ክፍል ሁለት አሚኖ አሲዶች ለጡንቻ ግንባታ የሚያስፈልጉት ለምንድን ነው? አንደኛ፣ የጡንቻ ፕሮቲን አፈጣጠርን ያበረታታሉ። በተለይ ሊዩሲን። ሁለተኛ፣ የጡንቻ መበስበስን ይከላከላሉ ወይም አንቲካታቦሊክ የሚባለውን ማለት ነው። በከፍተኛ እንቅስቃሴ ወይም የካሎሪ ጥገና ጊዜ የሰውነት ጡንቻዎች ሊበሰብሱ ይችላሉ። አሚኖ አሲዶች ይህንን ይከላከላሉ እና የጡንቻ እድገት ሁኔታ ወይም አናቦሊክ ውስጥ ይጠብቋቸዋል ማለት ነው። ከአንቲ አናቦሊክ ይጠብቋቸዋል። ሶስተኛ፣ ፈጣን የሆነ ሪከቨሪ እና ድካምን ማቅደል ልክ እንደ ቢሲኤኤ ያሉ ሰፕሊመንቶች ድካምን ይቀንሳሉ፣ ሪከቨሪን ያፋጥናሉ ና የበለጠ ጥንካሬን ይሰጡናል ማለት ነው። ስለ ሰፕሊመንቶች እስከነ ጥቅማቸው በደንብ የሚያብራራ ቪዲዮ አለ። እሱን አይታችሁ በደንብ መረዳት ትችላላችሁ። ይሄ ማለት ነው እዚሁ ቻናል ላይ ቪዲዮ ሰርች ላችኋለሁ። አራተኛ ጥንካሬና ብርታትን ይጨምራሉ። ተጨማሪ አሚኖ አሲዶች የተሻለ ኢነርጂን፣ እና የዘገየ ድካም እና ከፍተኛ አቅም ይሰጡናል። ይህ ማለት ሌላ ጊዜ ከነበረን የተሻለ ኢነርጂ ይኖረናል እንደ ከዚህ ቀደሙ ድካም አይሰማንም ማለት ነው። እና ከፍተኛ አቅምን በወርካውት ጊዜም ከወርካውት በኋላም ባለው ሰዓት ከፍተኛ ኢነርጂን ይሰጡናል ማለት ነው። ክፍል ሶስት ከፍተኛ የጡንቻ እድገትን ለማግኘት አሚኖ አሲዶችን እንዴት መጠቀም አለብን? የጡንቻ እድገትን ለማዳበር ትክክለኛውን አሚኖ አሲድ በትክክለኛው ጊዜ መውሰድ አለባችሁ። ከነዚህ መካከል አንደኛው ኢሴንሻል አሚኖ አሲድ ወይም ኢኤኤ የሚባለው ማለት ነው። አስፈላጊ የሚባሉትን ዘጠኙንም አሚኖ አሲዶች ይዟል። ይህም ከፍተኛ እድገት ለማምጣት በጣም አሪፍ ነው። ሁለተኛው ደግሞ ቢሲኤኤ ወይም ደግሞ ብራንች ቼን አሚኖ አሲድ የሚባለው ማለት ነው። እሱንም ቅድም በነገርኳቸው ቪዲዮ ላይ በደንብ አብራርች ላቸዋለሁ። ማየት ትችላላችሁ። ቪዲዮ ክፍል አራት ለምን አሚኖ አሲዶች ጨዋታ ቀያሪ ተባሉ በአጠቃላይ አሚኖ አሲዶች የጡንቻ እድገትን ያበረታታሉ፣ ፕሮቲንን ያበረታታሉ፣ የጡንቻ መሰብሰብን ይከላከላሉ። ስለዚህ ከላይ የነገርኳችሁ ነገሮች ካደረጋችሁ ጡንቻችሁን አንድ ደረጃ ከፍ ማድረግ ትችላላችሁ ማለት ነው። ስለዚህ ያለ አሚኖ አሲድ ጡንቻን መገንባት ጭራሽ ማይታሰብ ነገር ነው ማለት ነው። ስለዚህ ጡንቻችንን ማክሲመም ድረስ መገንባት ከፈለግን አሚኖ አሲዶችን በነገርኳችሁ መልክ መጠቀም እንችላለን ማለት ነው። ሰፕሊመንት ብቻ ማለትም አይደለም ከምግቦችም ልናገኛቸው እንችላለን፣ አሁን የነገርኳችሁን ነገሮች። ስለዚህ የዛሬ ቆይታችን ይህን ይመስል ነበር። ቪዲዮ ጠቃሚ መረጃ እንደሰጣችሁ አልተጠራጠርም። ላይክ ሰብስክራይብ፣ እንዲሁም ይህን ቪዲዮ ያስፈልገዋል ለምትሉት ሰው ሼር አድርጉለት። ያልገባችሁ ነገር ካለ እና እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ላይ አስቀምጡልኝ። ቸር ቆዩ።